ዛሬ እንግዲህ ብሩክና ክያ አብርሽና ሩታን የሚያለያ ከባድ ፋይል እጃችን ላይ አለ። አብርሽ ለነጺ ብሎ ቡታ ጅራ እንኳን ባይመጣ ለፋይሉ ሲል ይመጣል በማለት የልብ ልብ ተሰምቷቸዋል። እንደዚሁም ኤፊ የግዴታ አብርሽ ቡታ ጅራ መሄድ አለበት፣ ሩታን እንኳን ባትፈቅድ አንተ ቆፍጠን ብለህ እንደወንዶቹ ቡታ ጅራ መሄድ አለብህ ብሎ ለአብርሽ ምክር ለሩታ ደግሞ ማስጠንቀቂያ ሰጥቷል። ቤተሰቦቼ በመጀመሪያ እንግዲህ ያው እንደነገርኳችሁ ዛሬ ጉዞውን አብርሽ ወደ ቦታ ጅራ ያረጋል ማለት ነው። በእርግጥ ኤፊ በጣም ብዙዎቻችሁ ጎበዝ ጀግና መሆን ያለበት ነው እያላችሁ እያበረታታችሁት ነው። እንደኔ ግን መሆን የለበትም። ቤተሰቦች እዚህ ጋር ሩታ አርፈሽ መቀመጥ አለብሽ። አብርሽም ደግሞ እንደ ወንዶቹ ቆፍጠን ብለህ ሁል ጊዜ የሩታን ምክር ወይም ደግሞ ሩታ የምትልን ብቻ መስማት የለብህም። ትትሀት ሂድ እያለን ያለው እዚህ ጋር ቤተሰብ ትዳር ነው ትዳር ማለት ደግሞ ሁለት በአንድ መምራት ማለት ነው። እዚጋ አብርሽ ያለው ብቻ መሆን አይችልም። ለምን አብርሽ ሩታን ከማግባቱ በፊት ሲንግል እያለ በራሱ ሀሳብ ወይንም ደግሞ በራሷ ሚሎ መጓዝ ይችላል። እዚጋ ግን የሩታንም ሀሳብ መስማት ማዳመጥ አለበት። አትሄድ ካለችው ግዴታ መሄድ የለበትም። ገባችሁ አደለ? ሶስተኛ ወገን እትዳር ላይ መግባት የለበትም የምለው ለዛ ነው። ኤፍሬም ገና ባለ ትዳር አይደለም። ስለ ትዳር ምን ያውቃል ማለት አሁን ሰምታችሁታል ታል ሁላችሁም ማለት ነው። ሩታ አርፈሽ ተቀመጭ እያለ ሲያስጠነቅቅ ነበር። አብርሽ ደሞ ቡታጅራ ሄዶ የሚያስተካክለው ነገር ስላለ ከነዚህ ጋርም መነጋገር ከፈለገ ነገሮችን አስተካክሎ ይመለሳል እያለ ነበር። ሩታ ደግሞ ያን ነገር አትፈልግም እና አብርሽ ቡታ ጅራ ሄደ ሲመለስ አዲስ አበባ ላይ ከኤፍሬም ጋር ነው ወይንስ ከሩታ ጋር ነው የሚኖረው? እናንተ ለራሳችሁ ቆሜንት ላይ ራሱ ፍርዱ ለራሳችሁ ማድረግ ትችላላችሁኝ። እና እዚህ ጋር እኔ መጀመሪያ የምለው ነገር አብርሽ እና ሩታ ሁለቱ ቁጭ ብለው መነጋገር መወያየት አለባቸው እዚህ ደረጃ ወይንም ቡታጅራ ለመሄድ አብርሽ ግዴታ የሩታን ፍቃድ ማግኘት አለበት ለምን ሁለቱ አንድ ላይ መጀመሪያ መስማማት አለባቸው ይሄ እንደ ወንድ ቆፍጠን በል ሁሌ እሷ የምትልህን ነው ምሰማው አንዳንድ ጊዜ በራስ ወስን ይሄ የዱሮ የዱሮ አስተሳሰብ ታውቃላችሁ ድሮ ገጠላ የሚኖሩ አባቶች እንዴት ነው ሴትን እቤት ውስጥ እንደ መግዛት በቃ እንደ መግዛት አስቡት እንደዛ የሚኖር ህይወት ነው እንጂ አሁን ላይ ሌላ ነው በቃ ሀያ አንደኛ ክፍለ ዘመን ላይ ነው። ሁሉም በምክክር የሚሆን ነገር ነው እንጂ በግዴታ የሚሆን ነገር የለም። አብርሽም የሩታን ፍቃድ ሳታገኝ ቡታጅራ አባት ሄደ። እኔ በጣም ደስ ይለኛል። እንግዲህ ያው መጀመሪያ እንደነገርኋችሁ ኪያና ብሩክ ማለት ከነፂ ጋር የሚሰሩት ልጆች ናቸው። በሩታ ሩታና የአብርሽን ትዳር የሚያፈርስ ከባድ ፋይል እጃችን ላይ አለ። አብርሽም ደግሞ ያን ፋይል ስለሚያውቀው ቡታጅራ ድረስ ይመጣል ብለው ሙሉ እርግጠኛ ሆነው ነበር ሲናገሩ ያሉትኝ። ሌላውም ደግሞ እንግዲህ እነዚህ ልጆች ከአብርሽ ጋር ምን ነገር እንዳለባቸው አላቅም። እስከዛሬ ችግራቸው ከአብርሽ ጋር ነበር። አሁን ደግሞ ከማይነካው ጋር ከኦዲየንስ ጋር ራሱ መተው ተጋጅተዋል ማለት ነውና አብርሽ ተከሶ ሕግ እንኳን ብታቀርበው ሄደን ለነፂ እንመሰክርላታለን። ማለት በዚህ ሰዓት ወንድ ልጅ በግድ የኔ ካልሆነ ብሎ ሰው መጣላት አለ እንዴ? ምን አይነት ፋይል ነው? ሲቀጥል እናንተ ሕግ ሄዳችሁ ለአብርሽ ከመመስከራችሁ መጀመሪያ እዚህ ነገር ውስጥ አብርሽ እጁ ከሌለበት እናንተን ከእሱ ሕግ ፊት ማቅረብ ይችላል። ስም ማጥፋት ወንጀል ማለት አብርሽ ከሌላ ሴት ጋር እንዳልተኛ ምን እርግጠኛ ትሆናላችሁ? ላይ እያሉ ሲጠይቁ ነበርና ማለት በትዳሩ ላይ በሩታ ላይ ከሌላ ሴት ጋር ቢተኛ መክሰስ ትችላለች። እናንተ ግን ይህን ነገር ለመናገር ምን አይነት ድፍረት ቢኖራችሁ ነው? ምን አነሳሳችሁ? ሲቀጥል ሁል ጊዜ ፋይል ፋይል፣ እጃችሁ ላይ ያለውን ፋይል አውጡትኝ። ከዛ በኋላ ይለያያሉ አይለያዩም የሚለውን እነሱ ራሳቸው ያሳያችኋል፣ በተግባር ማለት ነውና፣ እንግዲህ ለነጻነት እንደዚህ መሆን የመጀመሪያውን ደረጃ አብርሽ ይወስዳል። ሁለተኛውን ደግሞ ኦዲየንስ ይወስዳሉ። እናንተ ራሳችሁ ወስዳላችሁ፣ ስለምትሰድቧት ስለምታንቆሽሽዋት ራሷን ለማጥፋት ሙከራ አድርጋለች። ሲቀጥል ደግሞ ምን አይነት ሰዎች ናቸው። በተለይ ደግሞ ትንንሽ ዩቱበሮች፣ በተለይ ቡታጅራ ላይ የምትኖሩ በጣም ታስጠላላችሁ። ለገንዘብ ብላችሁ ነው እንደዚህ የምታደርጉት እያሉ ነው። እናንተ ታዲያ ለጽድቅ ነው እንዲ ዩቱብ ላይ መታችሁ የምትሰሩት? ማንም ሰው ዩቱብ ላይ ሲመጣ ለጽድቅ ወይንም ለነፍሱ አይደለም መጥቶ የሚሰራው፣ ገባችሁ? እናንተን ብትሆኑ ለመሸቀልና ለመሸቀል ብቻ ነው። ከዛም በላይ ደግሞ አንዳንድ ዩቱበሮች አስተያየት ሊሰጡበት ይችላሉ። ግን እናንተ የሰው ስምኩ እያጠፋችሁ ነው። ጭራሽ ሩታና አብርሽን የሚያላይ ከባድ መረጃ እጃችን ላለ ሲቀጥል ደግሞ አብርሽ ከሌላ ሴት ጋር አለመተኛቱን እናንተ ምን እርግጠኛ ሆናችሁ እያላችሁ እኮ ነው። ይሄ እኮ ከባድ ስም ማጥፋት ነው። ማለት ይህ ውስጥ እጁ ከሌለበት አብርሽ እናንተ ቢከሳችሁ እኮ ማሳሰር ይችላል። ሲቀጥል እናንተ ከአብርሽ ጋር ያላችሁ ችግር ምንድን ነው? የዚህን ደረጃ ያክል የሚያራምዳችሁ ማለት። አሁን ለምሳሌ ነፂ ብትከሰው እኛ ፍርድ ቤት ቆመን በአብርሽ ላይ እንመሰክርበታለን እያላችሁ ነው። እርግጠኛ ላይ ነፂ ተጎርታለች ተጎድታለች፣ ወይንም ደግሞ ሴት ናት ብላችሁ እያገዛችሁ ሳይሆን እናንተም ዩቱባችሁ ገባቾን ለማሻሻል ከፍ ለማድረግ ለመሸቀል ነው። ሌላ ምንም አይነት አዲስ ነገር የለውም። ገባችሁ አይደለም? እዚህ ጋር ደግሞ ከኦዲንስ ጋር ኦዲንስን ሰድባችሁ ከኦዲንስ ጋር ግጭት ፈጥራችሁ እናድጋለን ብላችሁ አትሞክሩ። ገባችሁ። በመጀመሪያ ደረጃ አብርሽና ሩታ በመነጋገር ነገሮችን ይፈቱታል። ሲቀጥል አብርሽም ያ ቡታጅራ ከነፂ ጋር እንደሚገናኝ እርግጠኛ ነኝ። ቡታጅራ ሄዷል። እዚ ጋር ፋይል ምናምን የተባለው ነገር ምን እንደሆነ ባይታወቅም ወይንም ደግሞ ዝም ብላችሁ ሰውን ለማስፈራራት የምትጠቀሙበት ነገር ነው። ይህ ፋይል ሩታ ጋር ቢደርስ ትዳራቸው ይበተናል፣ ልጅ አላባት ያድጋል እያሉ ነበር። በእርግጥ የነገር ማለት ነው። እኔ በጣም እያስገረሙኝ ነው። ትንሽ እኔ እነሱን እንዳላምናቸው ሆኘ ነበር። ግን አብርሽ ቦታ ጅራ እነፂ ጋር መሄዱ ምን አስፈለገ? እነሱም እርግጠኛ ሆነው ነበረ። ይሄ ፋይል እጃችን ላይ ስላለ ታያላችሁ ቦታ ጅራ አብርሽ ይመጣል እያሉ ነበርና ይሄ ነገር እኔ አልተዋጣልኝም። ማለት እዚጋ አብርሽና አብረሽና ሩታ በምክክር ነገሩ መፍራት መፍታት እየቻላችሁ ሩታም ሰው የሚላክልሽ ነገር ባትሰሚን ራስሽን ባትረብሽ በማይሆን ነገር። በእርግጥ መጀመሪያ ላይ አብረሽ አዋሽቶታል ሩታን ያለማጣት ነው እያለ ነበር ኤፍሬም። ይሄ ምንም ማጣትም አለማጣትም አይደለም። ሜቢ አብረሽ ያው ተሳስቷል፣ በቃ እዛ ጋ ተሳስቷል ብለን እንለፈው። ለምን እሷ በግልጽ እየጠየቀችው እሱ ደግሞ መዋሸት አልነበረበትም። መናገር ነው ለምን ያጣታል ማለት። ያለፈ ህይወት ከሆነ ኮ መጀመሪያ ቀድማችሁ ከተናገር ተሰራርቱ ይህ ምንም ማጣት የሚባል ነገር የለም፣ በጭራሽ ማለት ነው እና አሁንም እንግዲህ ያው ኪያና ብሩኬ ለራሳችሁ የምትሰሩትን ስራ እኛ ጋር መታችሁ በኦዲየንስ ላይ አት እንዴት ነው አት ደፍድፉት ወይንም ልጅቷን አትስደቧት ተጎድታለች የሚለው ልስማማበት ይችላል ሴት ስለሆንሁኝ ያሳለፈችው የተጎዳችው ነገር ሊኖር ይችላል ግን ደግሞ መቼም አልጋ ላይ ያለን ነገር ከዚህ በፊት ያሳለፉትን ነገር በቪዲዮ ቀርጻ ይዛለች ብዬ አላስብም ገባችሁ አይደለ እነሱ እያሉት ያሉት ያ ነው በቃ የአልጋ ላይ መረጃ ነው እያሉት ያሉት ማለት ነው ያን ነገር ደግሞ እሷ ለእናንተ አመታ ታሳያችኋለሁ የሚለው ምንም አላምንበትም። ሴት እኮ ናት እንዴ! ሴትነቷስ ወንድ በነገራችን ላይ ቢወጣበትም ችግር የለበትም። ሴት ግን ዘላለሟን ነው የምትሸማቀቅበት እኛና እነፂም ልክ ናት ብዬ አላስብም። ትክክል አይደለችም። ከዚህ በፊት ፍቅረኛዋ ነው፣ አዎ ፍቅረኛዋ ነው፣ ተለያዩ። ከዛ በኋላ ምን ይጠበስ? ምንም የሚጠበስ የሚሸትም ነገር የለም፣ በእኔ እይታ ማለት ነው። ግን እዚህ ጋር በሁለት ባለ ትዳሮች ውስጥ ገብታችሁ አትበጥብጡ። ኤፍሬምም ደግሞ ልክ አላደረክም ማለት እንደ ድሮ ቆፍጠን ብለህ እንደ ድሮ ወንድ ቆፍጠን ብለህ ትታት ሂድ ምናምን፣ ልክ አይደለም ይሄ። ሁላችሁም ጎበዝ፣ ኤፍሬም ትልቅ ነው ትንሽ ነው እያላችሁ ልክ አይደለም። ትዳር ላይ ሲገቡ ልክ አይደለም። ባለ ትዳራሞች ታቁታላችሁ። ሁለት ሰወይ ሳይስ የሚደረግ ነገር ሌላ ሌላ ቄም የሆነ ውስጡ እንዴ ነው ውስጧ ላይ ሩታ ላይ የሆነ ነገር ጥሎ ነው የሚያልፈው። ገባችሁ አይደል? ሁለቱ ሳይስማሙ ምንም ነገር ማረግ አብርሽ አይችልም። ሲቀጥል ነፂንም ማግኘት አይችልም። ለምን ነው የሚያገኛት? ምን የተፈጠረ ነገር አለ? እሷ ራሷን ለማጥፋት የሞከረችው በአብርሽ እና በእኛ እኔ እኔ አልካተትም። ለምን አንደኛ አልተሳደቡም። ሁለተኛ ነገር ደግሞ ውጭ ላይ ሆኜ ነው ነገሮች እየተከታተል ግን ሰድባችኋታል ቲክቶክ ላይ ዘቅዝቃችኋታል ምናምን እያሉ ነበረ። ያ ነገር ለምን ይገፋፋታል? መጀመሪያ ሶሻል ሚዲያ ላይ ስትመጣ እኮ ታወቀ። ሶሻል ሚዲያ ላይ አንድ ሰው ሲመጣ ይሰደባል፣ ይረገጣል። ያን ሁሉ ችሎ ነው ተቋቁሞ ነው ትልቅ ደረጃ ሊደርስ የሚችለው። እናንተም ሽቅላ እየሸቀላችሁ ነው፣ ሌላውም ሰው ደግሞ ሽቅላ እየሸቀለ ነው አራት ነጥብ። እናንተም በሰው ህይወት ይገብታችሁ እየፈተፈታችሁ ነው። በእናንተ ላይፍ ላይ ማንም መጥቶ የፈተፈተ የሰራባችሁ የለም አይደለ? እናንተም በሰው ላይፍ እስከገባችሁ ድረስ ሌሎችም በእናንተ ቢሰሩ አይደንቅም። አይሞቅም ቤተሰብ፣ የምሬ ነው። ላይክ እና ሸር እያደርጋችሁ ተቀላቀሉ። ለማኑም ባባይ